አሰላም አሌይኩም ወረህመቱላሂ ወበረከቱ ድና የተከበራችሁ የጄሪ ፋሚሊ ቤተሰቦች እንዴት ናችሁልኝ? ሁል ሰላም፣ ሁል መልካም በያላችሁበት ያለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ቤተሰቦች ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ሰሞኑ እንግዲህ ትንሽ ጉንፋንም አሞ ነበረ እንግዲህ ጠፋ ብያለኝ። ቤተሰቦች እንግዲህ የው ዛሬ ተመልሰን መተናል። ያው ዛሬ ጉዞ እንግዲህ ወደ ጣይፍ ጣይፍ ነው ያለ ነው። ቤተሰቦች ያው እንደተለመደው እንደምታውቁት የልጆቹ የትምህርት ቤት ኢጃዛ ነበርና እስቲ ኢጃዛችን እንግዲህ ፈዋ ለምን አንልም ብለን እንግዲህ ጉዞ ወደ ጣይፍ ሄደናል። ቤተሰብ ጉዟችን ወደ ጣይፍ አድርገናል። እንግዲህ እንደምታያቸው ጣይፍ እንግዲህ ሳውዲ መትኖሩ መታውቁት እንግዲህ ጣይፍ ላይ እንግዲህ በጣም ብዙ እና ቤተሰቦች ይላቸዋል፣ እንግዲህ ደስ የሚል ቆይታ ነው እያደረግን ያለ ነው። ጣይፍ እንግዲህ ሳውዲ ጣይፍ እንግዲህ የምትኖሩ እንግዲህ በጣም ደስ የሚል አየር ነው ያለው እና በጣም ቅዝቃዜው እንዴት ደስ ይላል። በቃ ኢትዮጵያ ያላችሁን ያክል ነው የሚሰማችሁ። እና ቅዝቃዜ በጣም በረዶ በረዶ ነው በቃ። አጋጣሚ እኛ የሄድንበት ቀን እንግዲህ ዝናብ አልነበረም፣ ግን በጣም ብርድ ቅዝቃዜ ነበረ። ቤተሰቦቼ እንደምታያቸው እንግዲህ ጦጣዎች እንግዲህ ሙዝ፣ ካሮት ይዘንላቸው ነበር የሄድነው እና ደስ የሚል ቆይታ ነበርና ይታያቸዋል። በጣም የሚያምር በቃላል ቫይብ ነበረውና ደስ ይላል። እኛ በየሁለት ዓመቱ ነው የምንሄደው እና አንዳንዴ ደግሞ ሲመቸን ደግሞ እረፍት በእረፍት ሰዓት ደግሞ እንሄዳለን እና ብዛት ግን በየሁለት ዓመቱ ነው የምንሄደው። በጣም ደስ የሚለው እንግዲህ ያየዋቸው እንግዲህ እነሱ እንግዲህ ሰው ጋር አይደርሱም፣ አይነኩም ግን ደግሞ ሙዙን እና ካሮቱን ስለሚለዩት እንግዲህ በርቀት መጥተው ምንጥፍ አድርጓቸው ነው መሄዱት የሚሮጡት እና እነሱ ጋር ደግሞ ተሯርጦ ደግሞ አይቻልም፣ እና በጣም ደስ የሚል በቃ እንግዲህ እንግዲህ ጣይፍ ምን ሄደው እንግዲህ ለቅዝቃዜ ብቻም ሳይሆን ለጦጣዎችንም ለማየት ነው፣ እና በጣም ደስ የሚል ቆይታ ነበር አድርገን የመጣ ነው። እንግዲህ ላይፍ ማናው ጣይፍ እንግዲህ በጣም ይችት ትመስላለች። ለማታውቋት ለምታውቋት፣ ደግሞ ያው እንግዲህ ለነሳ ለእናንተ እንኳን አይመለከትም። ለማታውቋት ጣይፍን እንግዲህ ጣይፍ እንግዲህ እችን ትመስላለች። በጣም ደስ የሚል ቆይታ ነበር ያደረግነው የአንድ ቀን ቆይታ ደስ የሚል እችን ትመስላለች። ቅዝቃዜው ከዛም ደግሞ ከጦጣዎቹ ጨርሰን ደግሞ ልጆቼን እንግዲህ ለማዝናናት እንግዲህ ደባባት ነበረው እንግዲህ ወደ ደባብ እንግዲህ ለመጫወት ወደዛ ሄድን። ከዛም ተመልሰን ደሞ ዞር ዞር ካለን በኋላ ደሞ እንደዚሁ ወ ትንሽ ቃኘት አድርገን እንግዲህ በጣም ደስ ይላል። በጣም በጣም እኔ በተለይ በጣም ነው የምወዳት ጣይፍን በጣም እጅግ ቅዝቃዜውን በቃ ደስ ይላል። እኛ እኛ ያለነው ጅዳ ነው። ከጅዳ እንግዲህ ጣይፍ እንግዲህ የሁለት ሰዓት ተኩል ወይ የሁለት ሰዓት ነው ያው እንዳነዳዱ ማለት ነው፣ እንዳናዳዳችን ነው እንግዲህ። ሁላችንም እንግዲህ ይለያያን፣ እንግዲህ ሰው እንዳነዳዱ ነው። እንግዲህ ይህንን ይመስላል። እንግዲህ ጣይፍን ላስጎብኛችሁ ብዬ እንግዲህ ይኸው፣ ይታያችኋል። ውሻዎቹ እዚህ ጋር እንግዲህ በጣም ደስ የሚል ነበር። እንግዲህ ቤተሰቦች እንግዲህ በዛሬ ቪዲዮዎቼ እንግዲህ እንደተደሰታችሁ አምናለሁ። ቪዲዮ ይጠቅማል ያስተምራል ብላችሁ ለምታስቡት ሰው እንግዲህ ወደ ዘመድ ሼር ሼር እያረጋችሁ እንግዲህ ሰብስክራይብ አረጋችሁ ደግሞ አትርሱ፣ ቤተሰቦች። እንዲሁም ላይክ ምትለዋን በትሏን ደግሞ መርሳታ እንዳትረሱ ላለው ቤተሰቦቼ። እስቲ እንግዲህ በቀጣይ ቪዲዮ እንግዲህ እስከምንገራኝ እንግዲህ ቤተሰቦቼ፣ መልካሙ ሁሉ ሳምንታችሁ፣ ደስ የሚል ሳምንት እንዲሁንላችሁ እየተመኘው እንግዲህ ቻው ቻው። በሌላ ቪዲዮ እስከምንገራኝ ቤተሰቦቼ ግን ደግሞ ላይክ ማድረጓ እንዳትረሷት ቤተሰቦቼ። ላይክ ቪዲዮን ስትጀምሯት ላይክ የምትለዋ እንግዲህ የመጀመሪያዋን ላይክ ማድረጓን እንዳትረሱ ቤተሰቦቼ። እንግዲህ በቀጣይ እንግዲህ በሌላ ቪዲዮ እንግዲህ እስከምንገናኝ ቻው፣ ቤተሰቦቼ መልካም ሳምንት።